እስከ የተፈራረመ ውል ነበር። ምን ምንድን ነው ያልከው? ፋይሎቹን እየሰበሰብክ ስትወስድ የነበርከው አንተ ነህ። አይገርምሽም? ምን አይነት ልጅ እንደሆንኩ። አንቺ የምሰሩ ሁሉንም ነገር አብሬሽ መስራት እፈልጋለሁ። ያው የአባቴ ድርሻ አሁን ደስ በእናንተስ? ነው እስካሁን አልወጡም? አዎ አልወጡም። እኛ እዛው ነን እየተጣበቅን ያለ ነው። በጭራሽ ካይናችሁ እንዳይልቁ። እንደወጡ ምን ማድረግ እንዳለባችሁ ታውቃላችሁ። እኔም እዚያው እየመጣሁ ቆይ። ምን ልታደርግ ነው? ይሄ ቀላል ነገር አይደለም። እንዴት ያልታመመ ሰው ታሟል ብለው በባዶ መድኃኒት ይሰጣል? አንቺ የሕክምና ቦታው የምታውቂ ከሆነ ነገር ካልሆነ ግን ቀጥ ብዬ ቤት ሄጄ እንድትወስደኝ ያረጋታል። እውነት አላውቅም። ግን በቃ ተረጋጋ። ዋናው ነገር እኔ ደና መሆኔ ነው። ተይ እንጂ አበባ፣ የታመምሽ መስሎሽ እኮ ራስሽ ልታጠፊ ነበር። እና ዝም ብሎ ይታለፋል? ልናጣሽ ነበር እኮ። ግን በቃ አሁን ደና ነኝ። በዚህ ማመስገን አለብን። አይሆንም። እውነቱ መውጣት አለበት። እንዴት ቢደፍሩና ሀሰተኛ የሕክምና ማስረጃ የሚሰፉ ያነገርኳቸው ሰዎች ቤሉልን ለመያዝ ተቃርበው ነበር። እና አልተያዘም እያልክ ነው ቴዲ? እንዳትሳሳት፣ በአሁኑ የግድ መያዝ አለበት። እዚህ ቤት ከመጣ የሆነ ነገር ይፈጠራል። ሄለን፣ ተይዟል፣ ግን ማን እንደያዘው እስካሁን መረጃ የለኝም። የማውቀው ነገር የኔ ሰዎች እንዳልያዙት ብቻ። አቤት አቤት! ቴዲ፣ ቀልድ አይደለማ በጭራሽ። እንደውም እሱን ይዘው ነው ኑኑን ሲጠዋት፣ መንገድ ላይ እያለቀስች እንደነበር የነገሩን ምን ያደረገው ማን ነው ማለት እየተጫወተ ያለው ምንም አልገባኝም እሱን እኔም ማወቅ አልቻልኩ ግን እርግጠኛ ነኝ ይህን እያደረገ ያለው ጠንቅቆ የሚያውቀን ሰው ይሄን ቢሉልን ነው የያዙት አዎ መንገድ ላይ ነው ያገቱት አንድ ነገር ሳይፈጠር ልጁን ያደረግሽበት በሚያሳዝን ሁኔታ ቢሉልን አሳገተው አዶናይ በጣም ያሳዝናል የኑኑ ውጤት ውሸት መሆኑ ታወቀ እሳት ለብሶ እሳት ጎርሶ ይህን ያደረገው ዶክተር መጠየቅ አለበት ራስሽን እኮ አጥፍተሽ ነበር የኔ አበባ እስካሁን እኮ የለሽም ነበር በዚህ ምድር ላይ እያለ ነበረ ሲላት የነበረው ይሄንን ከሆስፒታል ይዟት ሲመጣ ግን የጠበቀው ያልጠበቀው ነገር ገጠመው። አዶናይን አፍነው ኑኑን ኑኑም በወሰዱባት መኪና እሱንም አፍነው እንዲወስዱት አስደርጓል። አዶናይ ቢሉልን በጣም ያሳዝናል። የቅናት መንፈስ ማለት ነው ቢሉል ሰዎችን ለመርዳት የሄደበት ርቀት አዶናይ ደግሞ በቅናት እየገዛ ወንድሙን በለው በመቅናት ኑኑ ጋር አንድ ላይ ጀመሩ ብሎ እንዲ ታገት አደረገው። መሲና ቴዲ አንድ ላይ ተገናኝተው ለመስራት ወሰኑ። በዚህም መሲ ሳለብሳ ሳጎርሳ እስካሁን አቆምከኝ እያለች ስጮህበት ነበረ። እሱም ቁመን አይደለም ቁጭ ብለን ነው የምናዋራው እያላት ቁጭ ብለው አውርተው ሲጨርሱ እና ሆዲ ካጠገባቸው ደረሰባቸው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እንግዳ ክፍል 33 ተለቀቀ። ወደ ክፍል 32 ስናመራ እንግዲህ ቤሉልና ኑኑ ሆስፒታል መሄድ አለብሽ ብሎ እይተ ጣሉ ነበረ። እንግዲህ ወይዘሮ ሄለንም አትሄድም የውሸት ሚስጥሪ ፋይሉ ውሸት ከሆነ በጣም ችግር ይደርስብኛል በማለት በጣም ተጨንቃ፣ በቃ ምንም ይሁን ምን ሆስፒታል መሄድ አለባት የሚያስቆይ በሽታ አይደለም በማለት ቢሉል ተናዶ ኑኑን ገትቶ ሆስፒታል ይዟት ሂዷል። የዚህም ጊዜ እንግዲህ እሷን በንዴት ቀጥታ ወደ ቴዲ በመደወል እንዲታገት እያለች ስትጥር ነበረ ያደረገችው። እሺ በማለት ጉድ ሁነናል እያለችው ነበረ። እሱም እሺ ብሎ ነበረ ቃል የገባላት ማለት ነው። እንግዲህ ኑኑንም ሆስፒታል ይዞ ሂዶ ሲመለስ ይዟት ሂዶ ለስ ወዴ እንትን ጋ መሄድ አለብን መጀመሪያ ታዴ ማለት ነው። ታዴ እንግዲህ ሁሉንም እየሰጠሻት አይደል እንዴ እያለቻት ነበር፣ በስነ ስርዓት እያለቻት። አዎ እየሰጠዋት ነው፣ እየተከታተልሻት ነው፣ አዎ እያለ ነበር። እሷ ግን እየሰጣትን መድኃኒት በጣም እንትን እያለች ነው እየቀየረች፣ ምግቡንም እየቀየረኝ ነው እየሰጠቻት ያለችው ለጓደኛዋ ለመሲ ማለት ነው። ነገር ግን እዚጋ አንድ ጥያቄ አለኝ። ቴዲ፣ መድኃኒቱን ቴዲ ነው የሰጣት። ነገር ግን መሲና ፈቀርኩሽ አብረን እንስራ እያላት ነው። ያ መድኃኒት እውነት የሚሰራ ነው ወይስ አይሰራም? ይታላቅም ለማንኛውም እንደዛ ካደረገ የማይሰራ የማያመ መድኃኒት ነው ብዬ ነው ማስበው። እናም ታዴም እንግዲህ የት ናት ጥሪያት እያለቻት ነበረ። እሷም አለች እኮ ውስጥ ናት እያለቻት ነበረ። ከድንገት እንግዲህ አዶናይ ይመጣል። አዶናይም መቶ ከአንቺ ጋር የምንነጋገረው ወሬ ያለን እያለ ነበረ ከመሲ ጋር ከታዴ ጋር እሱም ምቆይ ተነሽሻንች ወደ ክላስ እያላን ነበረ። እሷም በንዴት አንተ ግን እንዴት ስነ ስርዓት ያለፈ አይመስለም? እንዴት እንዴት ነው የምታናግረኝ? እያለችው ነበረ። አዎ ምናው አናገርኩሽ? እንዴት እንዴት ማለት ለማንኛውም ሁሉንም ነገር ደርሽበታለሁ፣ ፋይሉም፣ አባቴም ከማን ጋር እንትን እንደሚል፣ ሁለተኛ ደግሞ ፋይሎችን ሰብስቤ ያለው ሲላት፣ በጣም ትናደዳለኝ ይሄ ልጅ ምን ላላወቀኝም ማለት ነው? ምን ለማድረግ እየሞከረ ነው? እያለ ነበረ አብረን ከተስማማን ልንሰራ እንችላለን እያለን ነበር። ምን ማለት ነው እና ፋይሎችን አንተ ነህ የወሰድካቸው ማለት ነው እያለችው ነበረ። እሱም አዎ እኔ እኔ በማለት መልስ ይሰጣታል። የዚህ ጊዜ እንግዲህ ታብዳለች ማለት ነው። ሄለን በብደት ውስጥ ትገኛለች። ይህንም በሚላ ጊዜ እንዴት እያለች ምክንያቱም ብዙ ነገሮችን ይሷን ውሸት እያወቁባት ነው። አንደኛ ህጻን ልጅ አለኝ ብላ ልጆችን እየረዳሁ ነው በማለት ነበረ ስትዋሽ። ገጠር ድረስ እንግዲህ ሞክዬም ሁሉንም ነገር ሀገር ቤት ሄዶ አጣርቶ የመጣው ማለት ነው። አሁን ላይ በጣም ግራ እየተጋባኝ ነው፣ ማን ነው እንደዚህ የሚፈታተነን እያለች ሄለንም በንዴት ውስጥ ትገኛለች። አዶና ይህን ነገር ዘርዝሮ ሲነግራት እሺ ታዲያስ እያለችው ነበር። እና ሁሉንም ነገር ሲነግራት ትደነግጣለች ማለት ነው። ወደ መሲና ትሄድ ጋር ስንሄድ መሲና ትሄድ ይገናኛሉ። እንግዲህ እየጠበቀችው ነበረ ልቀው፣ እነሱም ተገናኝተው ሁሉንም ነገር አብረን እንድንሰራ እያላት፣ እሷም ግን ቶልቶል አውራኝ እዚህ ተቀምጣ ልታውለኝ አይደለም፣ በስንት እንትን የወጣሁት እያለው ነበር እንግዲህ ከእሷ ጋር እያወራ ነበረ። ሁሉንም ነገር ሲያወራት እየነበረው ማለት ነው። እሷም እንዴት ሰው ማለት ነው ልቀርበው ሞክራለይ ግን ደግሞ ሁለት ልብ ናት። አማራጭ የለኝም በማለት ግዴታ ተጠግተዋለይ ማለት ነው። ይህን ያክል ጊዜ እንትን ስልሽ፣ ሁሌም ተጎኔ እንድትሆኝ እፈልጋለሁ በማለት ሄድም ለመሲ ይነግራታል ማለት ነው። እሷም የሱን ሀሳብ ትቀበለዋለች። እንግዲህ ሁሉንም ከተቀበለችው በኋላ አሁን ላይ ያለበት ሁኔታ በጣም ነው እንትን የሚለው። እሷም ይህን ጨርሳ ተነስታ እየሄደች ነበረው ማለት ነው። እሷም እየሄደች ስትሄድ ከድንገት ናወድ ይመጣባቸዋል ማለት ነው። ኖሀምሲ በሚመጣም ጊዜ ና ሁድ እንግዲህ ምንድን ነው ከሱ ጋር ብሎ እጇን የመነጥቅና ከሱ ላይ

በቃ እኔ ደኛለሁ ተረጋጋ፣ አሁን ዝሩ ዋናው ነገር ጤና የመታወቁ ነው እያለች ነበር። አንቺን እኳተንሽ ነበር ያን የራስሽን የደም ስርሽን ቆርጠሽ ልታጠፊ ራስሽን አጨናንቀሽ እያለ ነበር። ማነው ይሄን የሰራ ዶክተር ይጠየቃል። ሆስፒታሉን ካወቅሽኝ ይዘሽኝ ሂጂ ደሞ ካላወቅሽኝ፣ እሷኑ ራሷን እይዛታለሁ እያለ ነበር። እየሮጠ በንደ ሲሄድ እንግዲህ ደውሎ የተናገረው አዶናይ እንዲ ታገት አድርጎታል። እሷን እንትተዋት። እሷም ስታለቅስ እየሮጠች ወደ ቤት ነው የመጣችው ማለት ነው። እንግዲህ ወደ ኤልሹ ጋር እና ወደ ታደ ጋር ስንመጣ ኤልሹ ትምህርት ቤት መሄድ ስለማትፈልግ ተኝታለች። እንዳቀሰቅሽኛ አሟታል በይ ለእናቴ ና ተናገሪልኝ ባክሽንን፣ የሚሄድ አልፈልግም እያለ ለምንድን ነው ያልገባኝ? ነገር ስትላል ጠቅልል ብላ ትተኛለች። በቃሽ በማለት ለእሷ ትተባበራታለች፣ ታደም ማለት ነው። በቃ ማትናል እንደ ነው እያለች ነበረ ስትላት የነበረችው ማለት ነው። ይዛ ልትወጣ ስትል እናም እንግዲህ እሷ ሜም ብላ ታደም እንትን ትላለች። ወደ ኤርሚ ወደ ቢሉል ፍቅር ስንመጣ ፍቅረኛ ነኝ ብላ የምትሰራው ተቀጣሪዋ እንግዲህ ከድንገት እዛው ክላስ እንዳሉ ተሰብስበው ትመጣለች። ሶስቱም እሷም ስትመጣ መክሌት እንግዲህ ትንሽ ውጭ እዛ፣ አንቺ ደግሞ ዝም ትሰሪያለሽ ከፍቅረኛሽ ክላስ እዛ ሆጅ ተብላ፣ ጃኬቱ ከእሱ ከአልጋ ላይ ተቀምጦ ነበር ያን ጃኬት እያጠፈይ ከኪሱ ስታገኝ በባለፈው የሰጠችው መሲህን ወርቅ ብላ እኪሱ እንደጨመረው መልሰዋለሁ ብሎ

ኤል ሹ ግን ሁሉንም ስለምታቅ መጀመሪያ ምንትን ያለው እንዴት እሱ ኪስ ውስጥ ሊገባ ቻለ እያለ ጥያቄ ሆኖባታል ማለት ነው። እንዲ ወንድሜ እንዴት ይሄን ያደርጋል? በፍጹም እንግዲህ ውድ ስለሆነ ያውጥቶ እንትን ሊለው እንደሆነ እያለ ነበር ፍጹም ይሄን አያደርግም እያሉ ለሱ እየተከራከሩ ነበረ ማለት ነው። እንግዲህ ይሄንን እያለች ነበረ ማለት ነው። እሷም ውጭ ብላ ሲያስወጧት እየነበረው ማለት ነው። እንግዲህ ወደ ኖኑ ጋ ስንመጣ ኖኑ ደግሞ አሁን ላይ እንግዲህ ኑኑም ማናት መሲን ሂጅና መሲን ጥሪያት እየተባለች ነበረ። መሲም እንግዲህ ሂዳ ብትጠራትም

ቤሉል ስንመጣ ቤሉል የሚያውታግጡ ሂዳል ኖኖን እየሮጠች ቤት መጥታ እየሮጠች እያለቀሰች ታገኘዋለች። ቤሉል ማን ነው ነሆድን አሁን በምታገኘው ጊዜ ምንድን ነው በሚላት ጊዜ ቤሉል ቤሉል፣ እያለኝ ምን ምንድን ነው ቤሉል ስላት፣ ቤሉል እኔ ሲላት፣ አዎ የሆነ ጥቁር መኪና እኔ እየጮኩ እያለቀስኩ ነበረ፣ እኔን ትተውኝ አብረን በምንመጣ ጊዜ ይዘው አፍነው ወሰዱ፣ ታገቱት ትላለች። የዚህ ጊዜ እሱም እንግዲህ አሁን የአንቺ ስራ ነው በሚላ ጊዜ እሱም መስሏት እኔ ትላለች። ከዛ ወደ ሄለን እየሮጠ ነበረ ቀጥታ የመጣው ወንድሜን ካደረግሽበት አንቺ ይሄ አንቺ ች ስራ ያለብን ነው እያላት። መጀመሪያ ይህን ስትለው ቀጥታ ወደ ትሄድ ነበር የደወለችው ናውርታ ይመጣ መታገቱን እኔ አላሳገጥኩትም፣ የኛ ሰዎች ሳይሆኑ ሌላ ሰው ነው ያሳገተው እያለ ማነው ነው በእኛ መሀል እየገባና የሚጫወትብን እያለች ነበረ እንዴት እያለ ይህን ስራ የሚያውቅ ከእኛ መሀል ያለ ሰው ነው እያለ የነበር እና ግራ ተጋብቷታል። ይህንን የሰማችው ሄለን እንግዲህ በጣም በጥያቄ ውስጥ ነበረች። አሁንም ይሄንን ሰምቶ እየሮጠ ወደ ሄለን ክላስ ነበር የሄደው። ሂዶ አንገቷን ዘሎ ነው የት ነው ወንድሜና አሁኑ ታስለቅቂ፣ እንደው በህይወት መኖር ከፈለግሽ አስለቅቂ ብሎ ዘሎ አንገቷን ያነቃት። እሷም ስለምትለው ነገር እኔ ምንም አላቅም፣ ምንድነው የምትለው እያለችው ነበርና፣ አሁን ነግሬሻለሁ፣ ይሄ እጄ አንቺ፣ እጄ ካለበት በህይወት አትኖሪም፣ ሂደሽ ካለበት አስለቅቂ ብሎ አንገቷን አድርጎ ይዟት ነበረ ማለት ነው። እንግዲህ ይሄን እያላት እየተከራከራት፣ እንዴት ይሄን ትላለህ? እኔ እኔ ባልወልደውም ልጄ ነው እያለች ማስመሰሏንም በእርግጥም ልታሳግተው ነበር። ነገር ግን አሁን ላይ ያሳገተው እና ማን ነው? አዶናይ ነው ማለት ነው። በኑኑ የተነሳ ኑኑን ስለሚያፈቅራት ለምን ከሷ ጎን ጋር ሄደ በማለት ነበር። እሱ ግን ለነሱ ለመርዳትና ለማድረግ ያለው ጥረት ነበረ። አሁን ተይዟል ማለት ነው። እንግዲህ ቀጣይ ሄለንም ምን ይገጥማታል የሚለውን አብረን እናያለን። እሱም አዶናይ ማብረን እንስራ እያላት ነው፣ እነግርሃለሁ ስትለው ነበር። ለነበረን ቆይታ አመሰግናለሁ። ባይ ባይ።